ሰላም ሰላም እንደምን አላችሁልኝ? ካፌ ምናምን ለመጠጥ ሄዳችሁ አዛችሁ ማለት ነው ስንት ሰዓት ትጠብቃላችሁ? እንዴት ናችሁልኝ? አይስ ካፌ አዛችሁ አንዳንድ ጊዜ ቤቱ ሊሞላ ይችላል። ለስንት ጊዜ ትጠብቃላችሁ? ቤቱ ሞልቶ ነበር ዛሬ መሰለኝ። የሆነ ቦታ ሄጄ ቤቱ ሞልቶ ነበር። ለማንኛውም አዝዤ አስር ደቂቃ ጠብቄ ጠብቄ ስጠብቅ አንድ ሰው መጥቶ ማለት ነው እየተሰራ ነው ትዕዛዝ፣ ቤታችን ስለሞላ ነው ትንሽ ቆየ ያለኝም፣ ሰው አልነበረም። እና አፕሮፍ ቤተለሰች ሄ ምን ታደርጋላችሁ እናንተ ምትሆኑ? እስቲ እኛ ራሳችን በራሳችን እቤታችን ውስጥ አይስካፌ አይስካፌ እንስራ እና እቤቴ ውስጥ በረጋለኝ ከዛ ቡና አለኝ ቡና አስረች ያስቀመጥኩት ቅዝቅዝ ያለ ቡና፣ እሱን እጨምርበታለሁ። ትንሽ እኔ የፈለኩትኝ ዝም ብሎ በረዶ አይስ ካፌ እና በሀፈ ሚልሽ ነበር፣ ግን ሰሞኑን ይህን አረንጓዴ ነገር የመጨመር ጀምሬያለሁ። አልበዛም። እኔ ራሴ ነኝ አይስ ካፌ የምሰራው ለራሴ። ኦኬ ከዛ የወተት ግን የከብት ሳይሆን እኔ ሀያ ደቂቃ ያስጠበቁኝ አይስ ካፌ ፈልጌ ነው አይስ ካፌ ስኳር የሌለው አይስ ካፌ ፈልጌ ሀያ ደቂቃ ቤቱ ሞልቶ ነበር ግን ያው እንደዚህ የሚያምር አይስ ካፌ ለራሴ ሰርቻለሁ። ሰርታችሁ ተጠቀሙ። አያምርም? በዛ ላይ ጤና ነው። ሞሪንጋ፣ የቀዘቀዘ ቡና፣ የባንድል ወተት። ቻው። መልካም መልካም ጊዜ